በቅርቡ አንድ ወጣት በቅንነትና በፍቅር የትዳር አጋር ትሆነኛለች ብሎ ያጫትን ሴት ለትዳር መጠየቁን እንደ ዘመኑ ወጣቶች የታገብኛለሽ ወይ ዝግጅት አዘጋጅቶ መጠየቁንና እጮኛውም ጥያቄውን በደስታ መቀበሏን አስመልክቶ ለወዳጅ ዘመዶቹ በማኅበራዊ ሚዲያ ደስታውን ያጋራል። በአጭር ጊዜ ውስጥ ማኅበራዊ ሚዲያው በፌዝና በአካል ገጽታ ማሸማቀቅ ቦዲ ሼሚንግ ኮሜንቶቹ መሞላቱን ሳይ ግን እጅግ በጣም ደንግጫለው ሰቀጠጠኝ ሰቀጠጠኝም ይላሉ ዶክተር ደሳለኝ ጫኔ ድርጊቱ አሳፋሪና አሳዛኝ ነው እንደ ማኅበረሰብ የደረስንበትን ዝቅታ የሚያሳይ ይመስለኛል ትንሽ ማሰብ የሚችል ሰው እንዴት ፍቅርን በሰውነት ቅርጽ መመዘን ጎጂና ኋላ ቀር ባህል መሆኑን መረዳት ይሳነዋል የዚህ ድርጊት ምንጭ የት ላይ ነው የሚለውን በጥቂቱ ልበል ይህ አካሄድ የውስጣችንን ባዶነትና የተሸረሸረ እሴት? በግላጭ ማሳየት ነው። የአንድ ሰው ክብር ዋጋና ደስታ የምንለካው በአካላዊ ገጽታው መወፈር እና መክሳት ከሆነ ችግሩ ያለው በሰዎቹ አካላዊ ተፈጥሮ ላይ ሳይሆን በአስተሳሰባችን ጥልቀት ማጣትና ደመነፍሳዊ ስሜቶች መጋራት ያለመቻል ላይ ነው። ፍቅር ማለት ነፍስ ከነፍስ የምትገናኝበት ድልድይ እንጂ በቁመት ላይ የተመሰረተ ጊዜያዊ ስሜት አይደለም። የሰው ልጅ አካላዊ ውበት፣ የሰውነት ቅርጽና ገጽታ ከጤና ከዕድሜና ከኑሮ ሁኔታ ጋር ይቀያየራል። እውነተኛ ፍቅር ግን በሁኔታዎች የሚቀያየር አይደለም። እንደ ማኅበረሰብ ሲበዛ ፌዘኞችና ጨካኞች ሆነናል። ፌዝን እንቀንስ። እንሰልጥን። የሰው ስሜትና ፍቅርን እናክብር። ማንኛውም ሰው በፈለገው ሰው መወደድና የፈለገውን የመውደድ መብት አለው። የሌላ ሰውን የግል ምርጫና ደስታ ማፌዣ ማድረግ የጭካኔና የሞራል ውድቀት ማሳያ ነው። የሰውነት ቅርጽ የህዝብ መወያያ አጀንዳ ሳይሆን የግለሰብ የግል ጉዳይ ነው። የሴት ልጅ ሴት በሰውነቷ ቅርጽ አይወሰንም። በተለይ ደግሞ የሴቶችን ውበትና ዋጋ በውጫዊ ቅርጽ ብቻ መመዘን በዓለም ላይ ከብዙ ዘመናት በፊት የቀረ ኋላ ቀረና ጎጃዊ አስተሳሰብ ነው። እውነተኛ ውበት፣ ጥንካሬና ክብር ከውስጥ የሚመነጭ ነው። ይህንን መርዛማ አስተሳሰብና ባህል በጋራ እንቃወም። ሴቶችን ገጽታቸው ማዋረድ ላይ የተመሠረተ ማንኛውም አስተያየት በማህበረሰባችን ውስጥ ቦታ ሊነፈገው ይገባል። የታገቢኛለሽ ወይ ጥያቄ ላቀረበው ወጣት የቤተ ክርስቲያን አገልጋይና ለእጮኛው መልካም ጋብቻ እግዚአብሔር ጋብቻችሁን ይባርክላችሁ። ዶክተር ደሳለኝ ጫኔ